ለሞከራ እንደው የሚጣዱንም አልሞላውም። ሚ ምርጥ ነው ምርጥ እየ እንጀራ ለሞከራ እንደው ግን ምርጥ ነው። ማሻላህ ትንሽ ሰፌድ ትንሿን ሰፌድ መግዛት አለብኝ። በቃ ማሻላህ፣ ማሻላህ። አሁን ሙሉ ጋገርኩኛል። አልፈረውም ሲዞር የራሱ ቀጣ አርግቼ ነው እያዞርኩት ነጋገር ነጋገር ነጋገር ነጋገር ነ የኔ መስላል እንግዲህ፣ ትላልቅ ስለሆነ ቶሎ እንጨርሳለን። ግን እናት ምጣት ምርጥ ናት። ግን ፉን ፉናችን ተጀመረ ተጀመረ። አሰላሙ አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ? ዴና ናችሁ? አልሐምዱሊላ። ከኔ ጋር ሁሉ ሰላም ሁሉ መልካም። አሚን አሚን። ነው ከሚገባ ምግቦች ውጪ ሌላ ነገር አሰለም እንዴ እና ዛሬ እንደ ባለፈው ያልኳቸው የባለፈው መምጣት እንጀራ እንጋግራለን ጠዋት ነው ባይገርማችሁ ሰአት ላሳያችሁ ወላሂ አሁን ሞላ ሁለት ሰዓት ማለት ነው አያችሁ ሁለት ሰዓት እና ሁለት ሰዓት ነው አሁን ብሎጌን ነው የማሳያችሁ ግማሽ ብሎጌን ነው የማሳያችሁ ዛሬ ሀሙስ ነው እንጀራ እንጋግራለን እስከ መጨረሻ ቪዲዮ ከንጋ ይሄ በቆሎ ነው። እኔ በቆሎ አስፊት ነው የሚሰራው ሲ ሲሰራ ወይ

እስከመጨረሻ ቪዲዮ ካነገረው ነው ማሻአላ። ቪዲዮ ግን በጣም እየወደዳችሁ ነው፣ አላ ይደዳችሁ። ላይክ ሼር፣ ሰብስክራይብ አድርጉ። ሰብስክራይብም እየጨመረ ነው። በጣም ነው ማመሰግናችሁ፣ የመደም ቅመሞች የኔ ውዶች፣ ማሮች፣ እስሎች፣ በጣም ነው የምወዳችሁ። ኢንሻአላ መቶ ኬ እንገባለን። ሁላችሁም ሼር በማድረግ ላይክ በማድረግ ቪዲዮ ስለቅ በተለ ላይክ በቃ ላይክ ነው የሚያስፈልገው። ላይክ ብዙ ሲሆን ዩቲዩብ ራሱ ሪኮሜንድ ያደርጋል ሁሉም ጋር ሼር ያደርጋል ዩቲዩብ ራሱ ስለዚህ ቪዲዮ ስለ ሁሉም ላይክ አድርጉልኝ። ሰርች ልብላችሁ እና ስራ ነው እና ላይክ አድርጉ። ዩቲዩብ ኢንሻአላህ ልስራበት ጠንክርበት። እስኪ አሁን አስቤታችን ኢንሻአላህ ተበሰለ። አስቤታችን እየበሰለች ነው።

ወጣችን በሚገርም ሁኔታ ኩፍ ብሏል። እንደሚታዩት ማሻላ እና እኔ ለናንተ ለማሳየት ነው ሞክሬ። ይሄ ሁሉ መቼም በ በእንትኑ በሚጣዷ አልጋ ክሬም በእሳት ነው መጣከራው። ማሻአላም በእሳት ነው ትንሽ ነገር እና እስቲ ወስተን ለመሞከር አንድ ሁለት ሶስት፣ ጋይስ የሚጣዷ ገልታለች። በጣም ገልታለች። ቢስሚላ ቢስሚላ፣ ማሻአላ ትሽ እያለች ነው። ብስሚላ ብስሚላ፣ እየፈራ ነው። ብስሚላ ብስሚላ እና ያለ ለመጨረሻው ተጋገረ፣ ተጋገረ። ወይኔ በላቸው፣ ወይኔ በላቸው። አይን እያወጣ ነው። ማሻላ ለሞከራ እንደው የሚጣሉንም አልሞላውም። ምርጥ ነው። ለሙከራ ያለው ግን ት አረ፣ ምርጥ ነው። ማሻላ ትንሽ ሰፌድ ትንሿን ሰፌድ መግዛት አለብኝ። በቃ ማሻላ። አረ ለሰናፊ እንደው ምርጥ ነው ይሄ። አይዋ እስኪ እስኪ፣ አይዋ እየለቀቀ ነው ማሻላ። ፈርቼ ይኸው በትሪ ነው ያወጣሁት፣ በትሪ ነው ያወጣሁት። ወላይ ሰፌት ትንሹ የለኝም፣ ያ ትልቁ እዚህ አይመችም። ምርቱን ጀራ ነው ወላሂ ማሻላ፣ አለ አልሀምዱልላ እስከ አሁንም የሚገግር ባየሁት መሰረት ማ አሪፍ ናት። ግን እንደ እጄ ማዞር ራሱ ፈርቷል። ትንሽ ስለሆነች ወደዛ ተርፎ ይደፋል ብዬ በጣም ጥንቃቄ አርጌ ነው እየደፋለሁ፣ ፈርቻለሁ። በትልቁ ሚጣት አንዴ ነው ዞር ዞር የምናደርገው። ይሄ ትንሽ ስለሆነ በቃ የሚደፋ እየመሰለኝ እጄ እየፈራ በትክክል አልጋገርኩም። ወላሂ በትክክል አልጋገርኩም። ሊጡን ላብለው ጨምሬ ዱዳ ነው ቀራ። እንዴት ተደፋ! ቦታ ምርጥ ነው ግን ሊጡን ይላሉ ያደፋውት ይሁን እጄ ፈርቶ ማለት ነው። እጄ እንደዚያ ፈራ፣ በትክክል አላዘርኩም። በማን ለማንኛውም ምርጥ ነው፣ የሚጣዷ ምርጥ ናት። እኔ ኧረ እንትን በትም በጣም ምርጥ እንጀራ ነው የሚያወጣው። ኦፍኮርስ የሚጣዷ አሪፍ ናት። ለእንጀራ ብቻ አይደለም ደግሞ ለቤዛ፣ ለሳምቡሳ ቅጠል ብዙ ነገር መጠቀም እንችላለን። ለፍጥር ፈጣሪ ፈጢራ ፈጢራ የሚባለው ለንቂጣ የፈለግነው ነገር መስራት። ወይ ሽወይ ሙያ ሙያሽ፣ ወይነ በላቸው፣ ወይነ በላቸው። አረ በጣም ነው። ሰላም። እኔ ኦልሬዲ በዚህ አልጋገረ እንጨት ይቸገረ ያኛው ትልቁ በሚጣድ የሚጋገረው እንጀራ አይደርስም። ይሄ ትናንሽ ስለሆነ በረካ የለም ትናንሽ ነው፣ ግን በዛ በእሳት ነው የሚጋገረው። አሁን እንትን አሁን ይጋገራል እዛ በእሳት ማለት ነው። በትልቁ ሚጣድ እንጂ በዚህ አልጨርሰውማ። ትጨርሳለ እዚህ ቆሜ ይችን ትንሽ ትንሽ እየጋገርኩኝ ለባሌ ና ለእኔ ብቻ ቢሆን ወይ ሁለት ሰው ትንሽ ሰው የሚበላ ቢሆን አንድ አምስት እንጀራ ስድስት እንጀራ እንደዛ ማውጣት ትችላላችሁ። ምርጥዬ እንጀራ ወላሂ እኛ ያው ብዙ ነን እኛ ቤት የምንኖረው ማለት ነው። ስለዚህ በእሳት ነው ግድ፣ ላጥ ላጥ ማድረግ ነው አለብኝ። ሚጣ ደግሞ ሞክሪ ሞክሪ አላችሁኝ። እንዴት ናችሁ? ኬፍኩም ሸክባርኩም፣ ምንም ሆኖ ምን ብቻ፣ እንዴት እንደሚለቅ ይሁት። ምርጥዬ እንጀራ መጋገር ትችላላችሁ። ይሁት፣ ማሻአላ ወላይ። ሚጣ ደግሞ ተመችተኛለች። አያችሁ? ማሻአላ ማሻላ አሁን ሙሉ ጋገርኩኝ፣ አልፈራሁም። ሲዞር የራሱ ቀጥ አድርግቼ ነው እያዞርኩት። ያው በቃ አሪፍ ናት። ኧረ ኧረ ይመቻት፣ ኧረ ይመቻት። ምርጥዬ ሚጣድ ናት፣ ተመችተኛለች። እና አስተያየት ሚጣዶ አሪፍ ናት፣ ተመችታችኋለች? አሁን እንዳያችሁት ሚጣዶ ምርጥ ናት። የሁለተኛው ማዛዛር እኔ ፈርቼ እንትን አድርጌ ነው አበላሻት እንጂ ከሚጣዶ አይደለም ችግሩ። ኦፍ ኮርስ እናት ጓዲያ ግዟት፣ በየቤታቸው ግዟት። አስራ አምስት ሺህ ብር ምን አላት? ግዙ ግዙ። ቪዲዮ ደግሞ ላይክ ሼር አድርጉ። አዲስ የሆናችሁ ሰብስክራይብ አድርጉ። ብዙ ብዙ ነገሮችን አሳያችኋለሁ፣ ይላችኋለሁ። ባይ ባይ። ስለከታተላችሁኝ እናመሰግናችኋለሁ። ያለን ብዙዎቻችሁ አሳይኝ አሳይኝ ስላላችሁኝ ያፈላኩት ማለት ነው። ማሻአላ ተባረከ ረሐማን አይኑን ራሱ እዩት። ማሻአላ ተባረከ ረሐማን በቃ እንደው ለወንደላጤ በጣም ምቹ ናት። እኛም ጋር ለወንደላጤ በጣም ምርጥ ናት። ለላጤዎች ትመቻለች። ግዙ ይመቻችሁ። ያራዳለች። ሰብስክራይብ፣ ላይክ ላይክ ላይክ ያረጋችሁ። እሳት ነው የሚሻለው። ምንም ቢሆን እንደምታውት ዘው እየተቃጠልኩ ነው። በእሳት ጀመርኩኝ ቶሎ እንድጨርስ አይ ማሻላ እንደምታዩት ምንም ቢሆን እሳት ቶሎ ሶሎ ስለምንጨርስ እሳት ይሻላል እንጀራ ጋገር ነጋገር ነጋገር ነጋገር ነው ይመስላል እንግዲህ ትላልቅ ስለሆነ ቶሎ እንጨርሳለን ግን እናት ምጣድ ምርጥ ናት ግን ቶሎ አንጨርስማ በዚህ አሁን ትልቅ ስለሚጋገር ቶሎ